ቬሮኒካ ሮኒካ እርግመልኳ ሮኒካ ቬሮኒካ ቬሮኒካ እርግመልኳ ባልኖር ፊቱን ቀድሜ ጨረቃን የሰከንድ ድሜ የዓለም ነገር ባንቺ ሲወሰን ለደስታም አዘነ ወገን

አይ እንደዚህ፣ ይሄ ሶሻል ሚዲያ በቃ ይሄ ቲክታክ እንደ ይሄ ፎሎወር ማብዛት ቪው ምናምን ማብዛት ቁጥር ማብዛት ብቻ እንዲታይ የሆነ የሆነ ፕሮግራም ተሰርቶ እንዲታይ ማናየው ማናየው ታምር የለም። በእውነቱ እኔ አሁን አንዳንድ ቪዲዮዎችን ሳገላበጥ በተደጋጋሚ ይሄን ቪዲዮ አየሁት እና በጣም ነው የገረመኝ። ይሄ ተክለ ሃይማኖት የሚባል ሰውዬ ግን ረናት አንዳንዴ እኮ ባይታይ ይሻላል። ማለት እኔ አሁን በልጁ አይደለም ልጁ አሁን መብቱ ነው ማፍቀር። ማለት ወዳት አለሁ ደግሞ አፍቅራት አለሁ ደግሞ አይደለም ወዳት አለው ነገር ነው መሰለኝ። ፍቅርም አይደለም ምንም አይደለም ይላል፣ የእሱ ሀሳቡ ራሱ ግልጽ አይደለም። ግን ዞሮ ዞሮ እየዘፈነላት ነው። በስሟ ግጥም ድርሰት ደርሶ ዘፈን እየዘፈነላት ነው ያለው አንዳንዴ ጤነኝነትም አይመስልም እንዲሁ ለምናየው፣ ግን ደግሞ በሌላ መንገድ ደግሞ ይሄ የሰው ልጅ ተፈጥሮ ነው። በቃ ከወደዳት ወደዳት ነው፣ ምንም እንትን ልንለው አንችልም። ግን ይሄ ልጅ ግን እዚህ ላይ አምጥቶ ማስጣት ልጁ መች ስለ መቅረብ እዚህ ጋ ፈቃደኛ መሆኑ እንግዲህ፣ ቢሃይንድ ያለውን ነገር ብዙ አላውቅም። ግን ያው ስለ እሷ ዘፈን ስራዬ ብሎ ጽፎ ምን ብሎ በዚህ ድምፅ ያሪፍ ነው ብሎ ምናምን በቃ የሰውን ቀልብ ለመግዛት ስሜቱን ለመግለጽ የሄደበት እርቀት፣ ለዚህ ኢንተርቪው ደግሞ ፈቃደኛ ሆኖ እንዳይቀርብ ያደርገው አይደለም። ያ ሁሉ አክሽኑ ለዚህም ፈቃደኛ እንዲሆን ያግዘዋል። በዚህ አይነት ስሜቱ እንግዲህ የራሱ አቋም የራሱ ፍላጎት የራሱ ውሳኔ ነው፣ እሱ አይመለከተንም። ግን ይሄ ተክለ ሃይማኖት ግን በእውነት ልክ አደለም። ሌሎች እንግዶችንም ጋብዞ ሲያሸማቅቅ ስላየወጣ አሁን ከጋበዘውም በኋላ ያሸማቅቀዋል እንደገና ለምሳሌ በሌላ ቪዲዮ የምንሰማውኝ ይህን ቪዲዮ ሁለት ነው ያየሁት፣ የተቆራረጠ ሁለት ቦታ። ማንንም ሳታስፈቅድ ይህን ድምፅ ለዘፈን ብለህ ይዘህ ትወጣለህ ወይ ይለዋል። እንግዲህ እንግዲህ አድርጎ አቅርቦ ልጁን እያሸማቀቀው ነው ማለት ነው። እና ኧረ አንዳንዴ ኧረ አንዳንዴ ይሄ ኢትዮጵያዊነት ይሄ ምንድን ነው ኢትዮጵያዊነት? ማለት ይሄ አለናል፣ ባህል አለናል፣ ኖርማል አለናል፣ ምን ይሉኝ ሉንታ የሚባለው ነገር እንደንዴ መሸማቀቅ እንደው ሰው እንዴት ምን ይለኛል የሚባል ነገር ቀረ፣ በቃ ቀረ። እና ደግሞ እኔ እስከማውቀው ድረስ ፖድካስት ላይ ስራም የትኛው ሚዲያ ላይም ስራ ሰዎቹን እንግዳ ብለህ ስትጋብዝ ኦፍ ዘ ሪከርድ የምታወራው ነገር አለ። ያቀረብከውን ሰው ክብር መጠበቅ አለብህ። ጥያቄም ስታነሳ ኦፍኮርስ መስቀለኛውን ጥያቄዎች ታነሳ ትችላለህ ግን እንዲው፣ እንደዚህ ክብርን የሚነካ የሚያዋረድ ምናምን የሆነ ነገር ሰራ ስለሰራ ልሄ ቀረበው። ስለዚህ ከቀረበ ያቀረበውን ነገር ራሱ ያውራ፣ ስሜቱን ራሱ ይግለጥ። እያሸማቀቅከው እዚሁ ኦንላይን ቁጭ አድርገህ ልሰድብ ነው እንዲ ታቀርበው። አንዳንዴ እኮ ግራ የሚገባ ነገር ነው። ለማንኛውም አንበሳው እግዚአብሔር ሆነ እንግዲህ በቀላሉ አንተ እንደምታስበው። ይሆንልሃል። ታገኛታለህ። አላቅም፣ ግን እግዜር ይውድህ። ለማንኛውም የሚያፈቅር ቀና ልብ ያለው ነው ይባላል። ግን በዚህ